ሰላምኔ ስትልክ የሀገሬ ሚዲያ ቤቶች ቤተሰቦች እንዴት ናችሁ? ደህና ናችሁ? ከሰው ጋር ስትጣሉ በመዳም ቤት የሚሰሩ ጓደኞች ማለት ነው። በተለይ ለሁለት የምትሰሩ የምንፎካከር እሷ ካልሰረትን ያልሰራል ነ ምንጨቃጨቅ ስንቶቻችንን ከዛ ሲቀጥር ማለት ነው። ከሰው ጋር መጠራት ምግብ ያስበላል በአምስት ደቂቃ ውስጥ ያበደ ቁርስ ሰራ ነው። አብረን እንስራ እና ራሳችሁን ጠብቁ። ምግብ ብሉ ምግብ ብሉ ያገኛችሁ ደህና አድርጋችሁ ለመስጠት ሞክሮ ማለት ነው። በአምስት ደቂቃ ውስጥ ያበደ ቁርስ አብረን እንሰራለን አብረን እንበላለን። እህቴ ላከችልኝም በርበሬ ሁለት ማንኪያ ጨመርኩኝና ሽንኩርቱ ግን አልበሰለም፣ ግን በቃ ምንም ማረግ አይቻለም ስለማያደርስ ላጥ ላጥላጥ ነው ሁሉ ነገር ልክ እንደወታደር ማለት ነው። የተፈጨት ማክማችን እንጨምራለን፣ በርበሬያችንን ትንሽ አሸት አሸት እናረጋታለን እንደ ሀገራችን ባይሆንም ሽንኩርቱ አልበሰለም፣ በቃ ለቁርስ ማግኘት አለብን። ዘይት ሁለት ሺ ብር እየተገዛ ነው ብለዋል ኢትዮጵያ ግን፣ እዚህ ልገልብጥ በሰው ሀሳብ አዳሪ በመቋዋት አጣቢ ስጋ ደግሞ የተፈጨ ቲማቲሜን ጨመርኩባት ልቡ እስኪ ጠፋኝ ተከተካል ከሰው ጋር መጣላት እግዚአብሔርም እራሳችሁ እንዲጠብቁ ትሆናላችሁ። የምረኝ ነው የምነግራችሁ። በአሁኑ ሰዓት ሲጀመር ሰው አያስፈልግም እዚህ ጋር ደግሞ አምስት ደቂቃ እንጀራ ለጋግር ነው። ጨው እንጨምራለን በጣም ማለት ነው። ከዛ ደግሞ ካሜራ እርሶ ማለት ነው አንድ ማንኪያ እንጨምራለን። ከዛ እናቀላቅለዋለን ከደንብ አደርገን እንቁላል መምቻ ብታቀላቅሉ ከዛ ዝጋ ቀጥታ እያሸው እያሸው እያሸው ልክ ሊጥ እንደሚቀጠል ማለት ነው። አቀጥ ነው ማለት ነው። አያችሁት? በደንብ ነው ያሸውት። በደንብ አሸውት። እያቀጠንኩት ነው። እያቀጠንኩት ነው። ምንም ማቆየት ምናምን አያስፈልገውም። ቀጥታ መጋገር ማለት ነው። አቅጥነ እንዳይጓጉልብን መጠንቀቅ። ዝጋውን አቀጠንኩት። ከዛ ፔኪንግ ፓውደር አመጣና አንድ ማንኪያ ባናቱ ጨምርበታለሁ። ከዛ በደንብ አድርጌ አቀላቅለው ና ቀጥታ ወደ መጋገር ወጣችን። እየበሰለ ነው ዛ እና ራሳችሁን ጠብቁ ወገኖች። አንድ ማንኪያ ፔኪንግ ፓውደር ጨምሬበታለሁ እዚጋ እዚጋ እንደምታዩት ማለት ነው። እና በደንብ አድርጌ አቀላቅለዋለሁ። የፍኖ ዱቄት እንጀራ ምን እንደሚመስል አብረና ያለን። ትንሽ የወፈረ ይመስላል። ብዙም ባትመቱ አሪፍ ነው፣ በኋላ አይኑ እንዳያስቸግራችሁ ማለት ነው። ከአሁኑ ራሱ ተጋግሬ ካልተበላሁ እያለ ነው። ኤክስተርናል ዳይሬክት ወዴን የት ወደ መጋገር ልንጋገር ነው። መጥበሻ ምናምን እያመጣ ነበረ። እዚ ጋ ሊጣችን አለ፣ እዚ ጋ ደግሞ ማንሰሻችን፣ እዚ ጋ ደግሞ ይመጣላችን፣ እዚ ጋ ደግሞ ወጣችን። እያበደን ወጣችን አለው አለው እያለ ነው። እንድንጀራው ጥሰናል ግን ቆርሰን በልተናል። በጣም ስለ ራባ ቆርሽ በለው ደግሞ እየቀረዝኩ መሆኔን ራሱ ረስቸ ነው የቀረዝኩላችሁ። ሳሳ ባለፈው ጓደኛ የመጣ እንደ ዝጋግሬ ስሰጣል አንቺ ባክሽን ከዩቱብ ዳውንሎድ አድርገች ነው እንጂ አንቺ ጋግረሽ አደለም አለች። እና አሁን ራሱ ብትኖር ኖር ደስ ይላይ ነበር። ዛሬ ደግሞ በጣም ነው የሚያምረው። ስለ ለለሻ አንቺ እያሽቃበጠ ማለት ነው ጨርሰናል እዚህ ጋ ደግሞ ማለት ነው እናቴ በሚጥሚጣ ስጭኝ ምናምን ነገር ብላችሁ ታውቃላችሁ እ ይች ሽባረክ ሚጥሚጣሽ እያለቀ ነው ድጋሜ መላኩ ሀሳብ አለሽ የለሽም እና በሚጥሚጣ እየበላው እኔ ሚጥሚጣ በጣም ነው የምወደው በጣም ይገርማችኋል መጨረሻችን እንደዚህ ከሆነ ይሄ ቅልጥም ነው እንቁላል ፍርፍራችን ቁላል ፍርፍሮ ደግሞ እንዴት እንደሰራሁት ሌላ ቀን እንሰራላችኋለሁ። እዚህ ጋር ደግሞ ቡናችን አለ። እዚህ ጋር ደግሞ አንድ ድምር እንጀራ አለ። እዚህ ጋር ደግሞ ውሃችን አለ። መሬት ላይ ዘጭ ብለን ከሶገስ ስትጣሉ እንደዚህ አይነት ስሜት እና ወገኖቼ እህቶች፣ ወንድሞቼ የሀገሬ ሚዲያ ተከታይ ሁላችሁም ሰብስክራይብ አልኩ ደራ